ልክ መዳም ክፍል ስትደርስ እራሷን ትልቅ ቴሌቪዥን ውስጥ አገኘችው ማለት ነው። ወደዚህ ላይ ወደዛ ተላለች። ወደዚህ ላይ ግን ኩሽና ውስጥ ያለው ነገር ነው የሚታያት ማለት ነው። እሷ ግን ፎቅ፣ መዳም ክላስ ገብታለች፣ ውረድ ማለት ልጅቷ በጣም ደነገጠች፣ ተወራጨች፣ ጨነቃት። ለካ ለሁለት ዓመት ከዘጠኝ ወር ይሄ ነገር ቤት ውስጥ አለ። እሷ የምታውቀው ታሪክ የለም ማለት ነው። ውድ የመዳም ቅመሞች ይህን ቪዲዮ እስከ መጨረሻው አዳምጦት እጅግ በጣም ይጠቅማቸዋል። ከኔ ጋር ስላላችሁ፣ ከኔ ጋር ስለምትከታተልኝ፣ ስለምትሰጡኝ ጥሩ አስተያየታችሁ እጅግ በጣም አድርጌ አመሰግናለሁ። ነባር ቤተሰቦቼ፣ አዲስ የምትመጡ ደግሞ ላይክና ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወዳቸዋለሁ፣ አከብራቸዋለሁኝ ማለት ነው። ነገሩ እንደዚህ ነው የሆነች ሴትዮ መጥታ መዳም ግቢ ታንኳኳለች። ከዛም ሰራተኛዋ ወጥታ ግቢውን ትከፍታለች። መዳም ስልክ አታነሳም እና በጣም ፈልጊያት ነበረ ጥሪልኝ ወይም ንገሪልኝ እሷ በር ላይ ናት ብለች ትላታለች። ሰራተኛይቱ እንደ ሰራተኛነት ቀጥ ብላ ወደ ፎቅ ወደ መዳም ክላስ ታመራለች። ስትሄድ የመዳም ክላስ ክፍት ነው፣ መዳም ግን ሽንት ቤት ላይ ሻወር እየወሰደች ነው። ከዛም በኋላ ወደ ቴሌቪዥኑ ስታይ ቀጥታ ያየችው የእሷ ፎቶ ነው። ለካ ሁለት ዓመት ከዘጠኝ ወር ሙሉ ካሜራ እንዳለ አታውቅም። መላው ቤት መላው ሳሎን በድብቅ ካሜራ የተተለቀለቀ ነው። እሷ ግን የምታውቀው ነገር የለም። መዳም ግን እሷ በኩሽናም ስትሰራ፣ ስታጸዳ፣ ምንም ስታደርግ ምንም ስታደርግ ትከታተላታለች፣ በቴሌቪዥን ማለት ነው። ከካሜራ ከቴሌቪዥን ጋር ኮንታክት ተደርጓል። ከዛ ልጅቷ በጣም ደነገጠች ምናምን ምንም አላለችም፣ ገባችሁ ምንም አላለችም። ክፍል እንዳልገባ ሆና በሩን ገርበብ አድርጋ አንኳኳች፣ መዳም እስክትወጣ መዳም ምን ታደርግላችኋለች? መዳም መጀመሪያ ሽንት ቤት ነበረች። ልጅቷ ክላሷ ስትገባ እራሷን ቴሌቪዥን ላይ አይታዋለች። ምንድን ነው ብላ ግራ ተጋብታለች። ምንም ካሜራ የሚለውን ነገር አልመጣላትም። ከዛ ልጅቷ ምንም እንዳላየ በሙድ በሩን ዘጋረገችና መዳም እስክትወጣ ጠብቃ አንኳኳች ማለት ነው። መዳም ሆዬ ምን ታደርግላችኋለች? ቴሌቪዥኑን ትዘጋዋለች። ለምን? ሰራተኛይቱ እንዳታየው ካሜራ እንዳለ እንዳትጠረጥር ማለት ነው። ካሜራ ቢኖር ምንም ያስፈራ ነገር የለም፣ ግን መጠንቀቅ አሪፍ ነው። ለምሳሌ ካሜራ የለም ብለን አንዳንድ ነገሮች ልናደርግ እንችላለን። ለምሳሌ ከፍሪጅ ውስጥ ለበን ምናምን ከነቀው ልንጠጣ እንችላለን። አሲር ከነቀው ልንጠጣ እንችላለን። ያው የምንዝረከረክ ነገር ይኖርብናል። ለምሳሌ አላስፈላጊ ድስት ውስጥ ልንቀምስ እንችላለን። ድስት ውስጥ የቀረውን ልንበላ እንችላለን ምናምን እነዚያንን። ወይም ደግሞ አላስፈላጊ ካሜራዎች ሪኮርድ የማደርጉ ካሜራዎች አሉ። ስለነሱ የምናወራቸው ነገሮች ይኖራሉ። ምናማቸው መዳም እንደዚህ ናት፣ ባባ እንደዚህ ነው ምናምን የምንላቸው ነገሮች ምናምን፣ ባባ ሲመጣ የአላስፈላጊ አስተያየቶች ሊኖሩ ልናይ እንችላለን። በዛን ታይም ይህን ሁሉ ጉድ መዳም እያየች ነው፣ ካሜራ ሲኖር ምግቤን እንደፈለገኝ እበላለሁ እንደፈለግኩ እጠጣለሁ። እንደፈለግኩ ስላችሁ በቀን ሶስት ጊዜ ግዴታ ነው። ቁርስ፣ ምሳ፣ ራት ግዴታ ነው። አንዳንዴ ደግሞ ፍራፍሬ ካለ መክሰስ ላይ ልትበሉ ትችላላችሁ። ወይም መክሰስ ለእነሱ ስትሰሩ ለራሳችሁ ማቅረባችሁ ልትበሉ ትችላላችሁ። ይሄ ችግር የለው፣ ኖርማል ነገር ነው። ግን በፊት የጠቀስኩላችሁ አላስፈላጊ ቅምሻዎች፣ አላስፈላጊ ፍሪጅ ውስጥ ያሉ ጁሶች ምናምን፣ ለበን ምናምን፣ ወተት ምናምን ከነ እቃው የመጠጣት ባህል ያለባቸው ሰቼ በጣም ተጠንቀቁ ለማለት ይህ ቪዲዮ እጅግ በጣም ይረዳቸዋል ማለት ነው። ከዛ አሁንም ልጅቷ እንዳላወቀ ሄደች ማለት ነው። ወደታች በቃ ልጅቷ ስጠይቀኝ ምንድን ነው ይሄ ነገር፣ ና ካሜራ አልጠዋች። ምንም ያስፈራሽ ነገር የለም። አንቺ ምንም የሰራሽውን መጥፎ ነገር ከሌለ ምንም ያስፈራሽ ነገር የለም። ማለት ምግብ ስትሰሩ ሰው ቢኖርም ባይኖርም ካሜራ ቢኖርም ባይኖርም ጽዱ አድርጋችሁ ትሰራላችሁ፣ ለራሳችሁም ስለምትበዱ ያ ነገር ማለት እና እነዚህ እነዚህ ነገሮች እንጂ ጥንቃቄ የሚያስፈልጋቸው ሌላ ካሜራ ቢኖር እኔ ፊልም እንኳን ቤት ውስጥ ጽታችሁ ኩሽና ውስጥ ከላይ ከጣራው ትታችሁ ጭንቅላቴ ላይ ብትደቅኑ ምንም አይመስለኝም። ወላሂ ምንም እንዳይመስላችሁ። አንዳንድ ሴቶች አሁን ካሜራ አለ ስበላ ግን መዳም ታያኛለች፣ ግን ለምን በላሽ አትለኝም፣ ግን ትቀየ ነገር አለች ታቶርፋለች የምትል ውዶች ታኩር ለሰራተኛ ላ ከዛ ቤት ውጪ እለኝ እስካላለችሽ ደሞዝሽ እስካልከለከለችሽ ድረስ ምን አስፈራሽ? ምን አስፈራሽ? አላግባብ እስራፍ አታደርግ። መቼስ ሳይርብሽ አትበይ። መቼስ ካልበለሽ ደግሞ ልትሰሪያችም። በነገራችን ላይ ብዙ ጊዜ እነግራችኋለሁ፣ አረብ ቤት ሆናችሁ አረቦች ዘንድ ለመወደድ ምንም አይነት እጥረት እንዳታደርጉ ብያለሁ። ስራችሁን አክብራችሁ ስሩ። በሰዓታችሁ ተነስታችሁ ስራችሁን ስሩ። በሰዓታችሁ ደግሞ እረፍታችሁን አድርጉ። ግን መዳም ተወደኛለች ብላችሁ እሷ አላስፈላጊ የጉልበት ብዝበዛ እራሳችሁን እንዳትበዘብዙ። ብዙ ጊዜ የሚራሳችሁን በራብ እንዳትጎዱ ብሉ። እኔ እኮ ተደብቃቸው ብሉ ምናምን አለም። ተደብቀን የምንበላቸው ነገሮች አሉ። ለምሳሌ ፈዋካ የማይፈቀድ ከሆነ እኔ ሳጸዳ ምናምን ኪሴ ውስጥ አስገብቼ፣ ወይም ደግሞ ካሜራ ራሱ ቢኖር የሚበላበት ሲስተም አለ ወይም እቃ ሳጥን ምናምን ነገር ልክ እንደ ስንቴ ከኪሴ እያስገባው እየጎመጥ ኪሴ ሲ እያስገባው ልበላ እችላለሁ። ለምሳሌ ሀላዋ ምናምን ቾኮላት፣ አንዳንድ ነገሮች ልበላ እችላለሁ። ደብቄ ማለት ነው። ገባችሁ? ኪሴ ውስጥ አድርጌ ሂጅ ክላሴ ላይ ልበላ እችላለሁ። ደብቄ እነዚህ እነዚያ ነገሮች በሲስተም መጠቀም መቻል አለባችሁ። ገባችሁ? ሲስተም ያስፈልጋል። እነሱ ከእነሱ መሰወር አለባችሁ። ስትበሉ አያዩ። ለምሳሌ ካሜራ ቢኖር ፊትሽ ወደ ካሜራ አዙረሽ ሳይሆን የሚያስፈልግሽን ጨልፈሽ ቂጥሽን ወደ ካሜራው ያልኩሽ ፊት ለፊት ወደ ካሜራው ወደ ሌለበት ብልጥ አድርገሽ እንደፈልግ ብልጥ ብልጥ አድርገሽ መነሳት ትቻለሽ። አንቺን በዛን ታይም የሚያዩሽ ቂጥሽን ብቻ እንጂ ስትበይ እንዴት እንደምትጎርሽ አያያሽ። ከፈራችሁማ በዚህ ሁኔታ እስከ መቼ የምትቀጥሉ ይጋብዳል? የአረብ ቤት ካልበላችሁ የምሬል ነው የምላችሁ። እና እና ለሁለት አመት ከምናምን እቺ ልጅ ምንም አታች ካሜራ እንዳለ ግን የምታደርጋቸው ሁሉ ነገሮች መዳም ትከታተላለች ግን እንችልስ ሰው ላይ ካሜራ የለም ብላ እንዳስፈለጋት የሆነ መጥፎ ነገር ብታደርግ፣ ታሽቀነጥራታለች። ምንም አላደረገችም። ምንም መጥፎ ነገር አታደርጉም። ግን ግን ምናምን እና ኩሽና ላይ ለምሳሌ ጽድት አድርጋ ጨርሳችሁ እራሱ ቁጭ በሉ። ክላስ ሄደች፣ ቁጭ በሉ። ኩሽና ቁጭ እንዳትሉ። የምሬን ነው። ምን እያደረግሽ ነው? ክላሶች ትንሽ እያረፍ ነው መዳማ ነበር መዳም ነበረ ይሽወየ ያ ምንም አይነት ሼም የለውም። እናንተ እኮ መኪና ማሽን ምናምን አደላቸው ብዙ ጊዜ እና እኛ የምንጎደው እንገጠገጠላለን። በነገራቸው የሆነ ጊዜ አንድ መዳም እንደዚህ ብላኛለች፣ እኔ ሰራተኛዬን እረፊ ቁጭ በይ እላታለሁ፣ ግን እሷ መቀመጥም ማረሱን አትፈልግ ብላኛለች ማለት ነው። አያችሁ እንደዚህ አይነት ነገርም አለ ለመወደድ ነገ ያቢብዴ ወገብሽ ቅንድ ስጥስጥስ ሲልና ስትታመ ያውጥታ ነው መጠሽ የሆነ ጊዜ ጉዳይ ነው። በነገራችን ላይ ኢምባሲ ላይ ኢምባሲ ላይ ሄጄ ፓስፖርት ለማውጣት አንድ እህታችን መቀመጥ ሰልችቷት ኢምባሲ ላይ ተነስታ የኢምባሲ ቆሻሻን መጥረግ ጀመረች። ይሄ በጤና ዋደግን ስራይ በቃ የመጥረጊያው መንፈስ ኦልሬዲ መጥቷታል። ግብቻቸው ራሳችሁን አጥቶ ሪላክስ አድርጉ። ይሄ ስትቀመጡ ምናምን ስታርፉ የሚደክማችሁ ከሆነ ቪታሚን ውሰዱ። ቪታሚኖች አሉ፣ ቪታሚን ሲ፣ ቪታሚን ዲ። ከሰራተኛ ላይ ዩቱብ ላይ እዩ፣ ሰርች አድርጉ። እግራችሁ የሚያማችሁ ከሆነ የእግር ህመም ምክንያቶችን ብላችሁ ሰርች ካደረጋችሁ ይመጣላችኋል። መብቶችንም በዛው መልክ ይመጣላችኋል። እራሳችሁን ጠብቁ። እወዳችኋለሁ። በቀጣይ ባህሪ ቪዲዮ እንገናኛለን። ላይክ እና ሼር፣ ሰብስክራይብ ማድረግ እንዳትረሱ። በጣም አከብራችኋለሁ። እስከ መጨረሻው ስለተከታተላችሁኝ በጣም አድርጌ አመሰግናችሁ።